በሰላም ይኑርበት፣ ህዝቡ ለምን አንቺ አንድ ሰው የጠላሽ ከአንድ ሰው ጋር የተጣላሽ ለምን ሌላ ሁሉ እንዲጠላሽ ታረጊያለሽ? በጣም የሚወዱሽ የሚያከብሩሽ የሚንከባከቡሽ የኦሮሞ ልጆች አሉ፣ የአማራ ልጆች አሉ፣ ተጋር ሕዋት ለሁሉም የሁሉም አሉ። ያንን ሰው ብቻ ቀጥቀጭ አውቀው ነው። እሺ ካሁ እንደገና ላብስፕረስ እነ ይበርከይታቲ ዝኮነ ትጨንቀክ ተሎ ምስ ሕዋት ክተነጋገሪ ጓደኞችሽ ጋር ምናምን የሚደረግ ነገር ካለ እኛም እናደርጋለን ግን ህዝብ እንዳትነኪ። ይኸው አታያትም? ትላንት ከትላንትና ወዲያ እኛን አንዴ ከክራንች ግዙ፣ አንዴ አገራች ሂዱ፣ አንዴ ምናምን። ማን ኦሮሞን የደገፋት ጭራሽ አቁሚው ነበር ሲሏት የነበረ አላቀምም አላቆም አረጊ ሴትዮ። በህፃናት ሲመከሩ ያሳፍራል። ራን የሚሏት እኮ ልጇና እሷ። ራን ከሷ መራቅ ነው በቃ። የሚያገባትም የሚፈልጋት የሚልም ከነ ልጁ ልንገርሽ እኔ አሁን ትግራዋይን የምትሰድበው ዛሬ አይደለም። ያስገደለችው ደም ያስፈሰሰችው እጇ ላይ ደም ያለው ቆይቷል። ትግራዋይን ያስገደለች ሴት ነች። ትግራዋይን የምትሰድበው እኔ ተናድጄ ኦሮሞን እንድናገር ነው። እኔ ደግሞ የዛን አይነት የደደበ ጭንቅላት የለኝም። አክባሪን ማከብር ሰው ነኝ። ቆሻሻን ግን ከአክባሪ መል ከንጹህ መሃል ማውጣት ይችላለሁ። ስለዚህ አልነካም፣ ህዝብ አልነካም አንድ በፍጹም አለቀ። የትኛውን ማህበረሰብ ቢናገረ ህዝብ አልናገር፣ ህዝብ ተናግሬም አላውቅም፣ ለወደፊት አልናገርም። ፍርዋ ይሄ ነው እንጂ ፖለቲካ እንደሷ መሃይም ደደብ ደንቆሮ፣ ልጆቿን ሚዲያ ላይ አዋርዳ፣ ህዝቧን ሚዲያ ላይ አዋርዳ፣ ለራሷ ተወርድ ተዋርዳ፣ ሰውነቷን እንኳ አስጠብባ አሸፍጣ፣ ስንት ነገር አርጋ ወንድ ያጣች ሴት ነች። በየናይጄሪያው ጭፈራ ቤት ልጇን ይዛ ቆሻሻ ባርባር አስገብኝ እያለች ነው ይቅርታል ያዋል ኮተታም ሴት ጋር ጓደኛ መሆን ራስሽ ነው የምታስኒት። ልጆችሽ ልኮን ያጣሽባቸው ምን አገኘሽ በሱ ልጆች? ልጅ ሚንስ እንደ እሷ እሷ ስሺ ተወልዳ ስላላደገችበት ፍቅርን ስለማታቀው ተጥላ ስላደገች ማንነት ስለሌላት ስለ ልጅ ግዴላት፣ ለልጆቿም ግዴላት። አንቺ ግን ልጆችን እስቲ አስቢ ፍርዬ፣ እኛ ኮ የምንኖር ነው ለልጆቻችን ነው አደለ? እንዲ ልጅሽን ኮ የምትቀርጭው። ልጅሽ ዛሬ ጨዋ ልጅ የምትወልጂው ጨዋ ሰጥቶኝ ነው አደል? ሳምሪ እውነቱን ልንገርሽ፣ ሰው እየጠላት ልጆች ስላላት ባል ስላላት ነው ያከበራት እንጂ ደረቅ ናት። የሚወደድ ነገር የላት፣ ምንም የሚወደድ ነገር። እኔ በግሌ ታስጠላኛለች፣ ግን ትዳሯን ስለያዘች ምንም አትመስለኝም። አላያትም፣ አልጠላት፣ ምንም አትመስለኝም። የልጇን የእናቷን ታሪክ ግን የሰማሁትና የተላከልኝ ከራሷ ከልጅ ነው። እኔ በኢንስታግራም ስልክ መደዋወል እንዳለ ይኸው፣ እናቴ ትሙት፣ ይሄ ጨለማ ነው አላቅ። ሳምሪ ናት ለመጀመሪያ ጊዜ በኢንስታግራም ደውላ የላከችልኝ ጉድ ከቤቷ የወጣው ጉዷ ማለት ነው። እሷ ጤነኛ ብትሆን ቁማርተኛ ልጇን ታድን ነበር። ልጆቿን ሚዲያ ላይ በትና ህዝብ እንዲሰማ ትፈልጋለች። ስለ ኢትዮጵያ እሷ ልትጨዋ አትችልም። መጀመሪያ ኢትዮጵያዊነት ከቤት ይጀምራል። ሁለት ልጆቿን ጨዋ አድርጋ ኢትዮጵያ አድርጋ ስታሳድግ መቶ ሰላሳ ሚሊዮን ህዝብ ለምን አልሰማኝም ማለት ትችላለች። ሁለት ልጅ አሁን ደግሞ የልጅ ልጅ ህፃን ሴቷን ልጇ እንዴት እንደምታይ የልጅ ልጇ እንዴት እንደምለ ልጇ ራሱ ልጆቿን ጥላ እንዴት እንደምትዘላሰል። እኔ እዚህ ስትመጣ ስትለምነኝ ሆዴን አስታርቂኝ ብላ እያለቀሰች ስትለምነኝ የሆዴን ዶክሜንት ላከችልኝ። ዶክሜንቱ እንዳለ ላከችልኝ፣ እናቴ ትሙት። ከዛ ቆይታ ጠፋችሁ። እኔ ሴፍ ካረኩት በኋላ ግን ምንም አላልኳትም፣ ምክንያቱም መርዝ እንደሆነች ስለማቅ ለክፉ ቀን ይሆናል ብዬ ገባሽ። ሳኔ አወጣኝ ብላ እንደዚህ ኩኝ ታውቃለች አለች። እኔ ደደብ አይደለሁም። እኔ ሴብ ነው ማረገው ምክንያቱም የሚያምናት ስለሌለ መታምናለች። ባሊን ተናገረች ሰብላለች፣ ሰብለ ብላ ስለ ሰብለ የምታወራት ሰብለ ማለት ስለ ሰው የምታውራለች አደለች። እኔ አውቃታለሁ። አማራና ትግራዊት ለች እኔ እንደውም ሰብለን ማከብራት ሁለት ብሔር እኔ ሁሌ ነው ትግራዊት አይደለችም፣ ኤርትራዊት ናት። ኖ ሌላ ሰብለ ሌላ። ያችኛዋንም አደለች፣ ሌላ ሰብለ ኖ ኖ ሌላ ካይቺ የጀርመኗ እሷ ጨዋ ነች። ይቺኛ ካናዳ የምትኖረው አማራና ትግራዊት ነች። የሚገርምሽ ነገር ትግርኛ አትችልም፣ ግን ጨዋ ሴት ነች። አማራንም አሳልፎ አትሰጥም፣ ትግራዊንም አሳልፎ አትሰጥም። እኔ ሁሌ ነው የምላችሁ ከሁለት ብሔር የሚወለዱ ሰዎች ልዩ ክብር አለኝ። ቢኮዝ የሁለቱን ባህል ስለሚያውቁ የሰው ክብር ይገባቸዋል። ገባሽ? ከእሷ ጋር ልታጋጭ ሰብለ ምናምን ሰብለ ቲሸርት አስገዝታ የሰጠቻት ናት ሰብለ። ብር ያበደረቻት ናት ሰብለ። የመከረቻት ናት ሰውኝ፣ ህዝብ አትስደብ ያለቻት ናት። እንደሷ ጋለሞት አይደለችም፣ ትዳሯን ይዛ የምትኖር ሴት ናት። ስለዚህ ከዚች ጋር የሚውል ሰው እውነቱን ልንገርሽ ወይ ቆሻሻ ነው ወይ እንደሷ ልጆቹን የማያሳድግ መረን ወልዶ ያሳደገው ማንነት የሌለው ብቻ ነው። ለገንዘብ ስብናዋን የሸጠች አበባ ስትለምን የምታድር ህዝብ አስገድለሽ፣ ህዝብ አሳረደሽ፣ ህዝብ አባልተሽ ይህን ሁሉ ነገር አድርገሽ ቤቷን እንኳን ቤት መግዛት ያልቻለች ላይሰንስ የሌላት ሰላሳ አምስት ዓመት ጀርመን ተቀምጣ የበሰበሰች ህዝብ አባልታ እኮ ነው ሰውነቷን ያስመጠጠችው እንጂ ሰርታ አደለም። ስለዚህ እዚች ጋር ጓደኛ መሆን ማለት ራስን ማስናቅ ነው ማዋ፣ እሷ እየተጠቀመችብሽ ነው። የሚፈልጋት ወንድ ስለሌለ እውነቱን ልንገርሽ፣ እንደ ወንድ ከምግብ በላይ የራባት የለም እሷ። ይሄ ሊፈነዳ ያለ ታስሮ ሊፈነዳ ያለ ጠላ ታውቂያለሽ? እሷ አንድ ቀን ሴክስ ብታረቅ እርግጠኛ ነኝ እንደ ጠላ ነው እንትን የምትለው። ምንድን ነው የሚለው? ይሄ ጠላ ምንድን ነው የሚፈነዳ? ነው የሚገነፍለው፣ የሚባለው እንደዛ ነው የምትገነፍለው። እንዳብሲት ነው እንደዚህ አይነት እኔ ፍርዬ ብዙ ነገር ልበኪ፣ አለ እምሰጥሽ ከፈለግሽ፣ ብዙ እኔ እንድትናገሪ ስለምፈልግ ነው። ኧረ እኔ ብዙ መረጃ አለኝ ስለሷ። አለ ህግ የሚቀርብ ምን አባቷ ሚዲያ ላይ ብቻ ስንት አለ ስለ እኔ ያወራችሁት፣ እኮ እንግሊዝኛ ልታወራ አትችል፣ ጀርመንኛውን በቅጡ ሳታወራ እንግሊዝኛ ልታወራ ትፈልጋለች፣ መሀይም መሆኗ። ጃኬቷን ብታጥባት ይሻላል፣ የቷን ብትቀይር ይሻላል። ሆዴ ከቤት ወጣ ብላ እኮ ምድርና ሰማይ እንዴት ነው? አፉን የማያጥብ ሰው አፉ የሚሸት ጃኬት የሚያጥበው ቆሻሽ ወዴት ነው? ኪን ደግሞ አፋ እየሸተተ እውነት። ፍሬ ተጠንቀቂ፣ እሷ እርግጠኛ ነኝ እስካሁን ድረስ ሆዴ ከቤት ከወጣ ጀምሮ ገላዋን አልታጠበችም። ወጣት ወጣት ለመሽተት እርግጠኛ ነኝ እያሸተተች ነው የምተኘው፣ እና ከእንደዚች አይነት ጋለሞታ ፈላጊ ካጣሽ ቆማ የቀረች የደነዘዘች የበሰበሰች ማንም ማያከብራት የሰው ደም ያለባት ሴት ጋር ጓደኛ መሆን ሊያሳፈርሽ ይገባል። አሁን እንደውም ስሰማ በትግራዊ ብቻ ነበረ የሚመስል፣ ለካ አማራንም ሻምፓኝ ከፍታ ጠጥታለች። አማራ ተገደለ ነው ሙተ ብላ ለካሉ ገባሽ? እኔ ለብዙ ጊዜ አክብሬያት ነበረ ያ ሃይፋ እኔ አክብሪያት ሳይሆን ትቻት ነበር ቱቢ ኦነስት፣ ታሳዝነኝ ነበር። ለምን ትልቅ ሴት ናት በእድሜ አክባሪ ስላጣች የወላድ መሃን ስለሆነች ሰው ስለሚጠላት ታሳዝነኛለች። ሀፒ ማዘርዴ ላት አለው። ሀፒ እሬቻ ላት አለው። እውነት ብቻ ይቺ ልጅ እንደው ማለት በዚህ ዕድሜ እሷ ኢትዮጵያ ብትሆን የድር ቤት የድር ቤት ድስት ቆጣሪ ሆና የምትከበር ሰው ነች። ጀርመን ግን ቁምጣ ስለለበሰች ጭንቅላቷ ስለተቆመጠ ማንም ጥያቄ የላትም ብዬ ስለማስብ እኔ ባይዘወይ ሰው ተሰብስቦ የሚሰድበውን ሰው አብሬ አልሰድብም ጠላቴም ቢሆን ተጣልተን ሁሉም ሲቀጠቅጡት ዞር ነው ያልኩት። ሊያሸው ሁሉም ሲቀጠቅጧት ዞር ነው ያልኩት። ቢኮዝ እኔ በግሌ ነው እንጂ ከሰው ጋር ከሰው ጋር ተደርቤ መጣላት። አሁን ግን አፏን ከፈተች፣ ስራዬ ነው ማረጋት። ለዚች ጋለሞታ በደንብ እስክትታጠብ ነው ማረጋት። እቺ የጃኬት ትሌባ፣ ሰው ቤት ሄዳ ብር ቦርሳ የምትሰርቅ ቦርሳ የምትበረበር እንደዚህ አድርጌ ነው ትቀመጥ። ይዋት ከፈለጋችሁ፣ እኔ ግን ስራዬ ነች በቃ ዝንጥ ብዬ ከፈለኩ መኪና ውስጥ ቁጭ ብዬ ሰድባታሉ። ከፈለግኩ ቤቴ ቁጭ ብዬ ቦርሳ ይጅ ልክ ኦፊስ እንደገቡ አርጌ ነው መቀጠቀጣት። በቃ ለእኔ ስምንት ሰዓት ስራ ባሌም የለም ልጆቹን ይዞ ሄዷል። አሁን ቫኬሽን እስኪመጣ ድረስ ቁጭ ብዬ ምንም ስራ የለብኝ። ቆጭ እግሬን አጠማምሬ እየዘነጡ ቀጠቀጣታለሁ። ቆሻሻ ዘባታለች። ልጆቿን እሷ እድሜዋን ለማሳነስ ልጆቿን ትንንሽ ናቸው ትላለች። የዛሬ ሰላሳ ሁለት ዓመት ከኢትዮጵያ ወጣ ሰላሳ ሁለት ዓመት ጀርመን ተቀምጣ 25 በዲስታንስ ነው የወለደቻቸው በተልእኮ። ጀርመን ሀገር አሁን 36 ዓመት ነው የምትይዘው። ህፃን ሆና ሆነው ነው ጥላቼ የመጣችው። ሁለቱም አንደኛዋም ከጥጦም ከምንም አልተለቃቀቁም። 30 ምናምን ዓመታቸው ነው 35 እና 37 እና 35 እንደዛ ነው የሚሆኑት ልጆቹ 36። ከዛችኛዋ ደግሞ አራስ ሆና ነው ጥላ የመጣችው አሉ። አብሯት የመጡ ሰዎች ዶርትሙንድ አሉ በደንብ እናመጣቸዋለን። አብሯት የመጡን አሁን ስለበቃቸው አፍንጫቸው ላይ ስለደረሰ ይመጣሉ። የእያንዳንዱ ቪዲዮ እንዳለ የእያንዳንዳች አይ እሷን ጻኖ ናጥ ላይ መጣችው የእያንዳንዳችን ቪዲዮ ወጥቶ በጅምላ ሆነን እችን ሴትዮው ሀይ ካላልናት ፈላባት። ወይ ደግሞ ወንድ የለም ምን እናርጋትኛ? እንዴ ወንድ የለም፣ ወንድ ከየት ይምጣ? አትፈለግ እየሰነፈጠቻቸው ይሄዳሉ። እኛ አናጥባት ገብተን ዴ አናጥባት። ሸተትሽኝ ወንድ ልጅ ሸተትሽኝ ካላት ሲያወራት ሰው ከሸሻት ምን እናርግኛ? ምኑ ላይ እንግባ? ምኑን እንርዳት? እኔ ከነልጄ አለ ቪዲዮ። አሁን እንደ አዲስ እያወጡ ሰጥተውኛል፣ እንደ አዲስ፣ ለማንኛውም ብለው ለክፉም ለደጉም። እንዴ ባለፈው ሳይት ፊርማ ሳይት ፊርማ ምን ነው ቂጥ ከማጠብ ይሻልም? እንዴ የሽማግሌ አይሽ ማግለ ቂጥ ታጥቤለ። እንዴ እኔ ዛሬ ሉፍታንዛ ነው የነበርኩት፣ ጌታ የሉፍታንዛ ካቢኔ ክሬዎች ነው ክሪስማስን ፋየር ያደርጉት። አሁን ነገም እዛው ነኝ። ነገ ደግሞ ሌላ መቶ ሰባ ኤርፖርት ሰራተኞች ይመጣሉ። ምን አባቷ ንስና ነው ሳይት ፊርማ የምትለኝ? እንዲህ ራሱ በማለቷ እንደው ስሜን በጠራች ኖሮ መቀመቅ ነበር። መከታተ በፊርማ የጠበቃ በኔ ጠበቃ አይደለም እንዴ ሳይት ፊርማ ትላለች። እን ቤት ውስጥ ተዘፍዝፋ የኔን ታክስ እየበላች እንክት አድርጋ የምትበላው እኮ የኔን ታክስ ነው። 34% እኮ ነው ታክስ የምከፍለው ከማገኘው ገንዘብ። 34% ኪኒሻ ከማገኘው ገንዘብ ላይ አምስትና ስድስት ዩሮ ነው በሰዓት የሚሄድብኝ ለታክስ ብቻ። ምጥጥ እኮ ነው የሚያደርጉት። ይሄን እየበላች አፈር ትብላና ይነቃትና፣ የኔን ታክስ እኮ ነው የምትበላው። ጉሮሯ ላይ ይሰካላትና እች ገደል

ስለዚህ እቺ ቆሻሻ ጓደኛሽ ብታረጊያ ትከስሪበታለች እንጂ አታገኝበት ኩን የፋኒ የነፃነት ቀን በአለም አቀፍ መከበር አለበት። ከአልሻባብና ከሸኔ ለብቻ የተፈለመ ጀግና ነው። አይ እንደሱ አዲስ አበባ አራት ኪሎዬ ማለት እኔ እሱ መብቱ ነው እኔ ባይዘው እንደዚህ ችግር የለብኝም። ቱ የኦነስት ብሄር ምናምን ላይ አልፈልግም። የራሱ ስራ ያወጣው ግን ዛሬ የልጁ ልደት ሄለን ቤት ይከበራል። በኋላ አብራቸው ክብር ሶስት አመቱን ልጁ ያከብራል። ያ ኖ ኖ ኖ ጎንደሬዎቹ ወደዋት ኖ ኖ ብልጽግና የእውነን ለመናገር ፊት አልሰጧት። አይጠፋም እኮ ምንድነው፣ ከስንዴ እንክርዳድ እንደማይጠፋ ሁሉ ከተጋሩም እኮ የሚከተሏት አሉ። ፍሬ እኮ ጓደኛዋ ነበረች አደለን? ዜዶም ጓደኛዋ ነበረች። ያ ከአማራም እኮ ጎንደር፣ ሁሉም ጎንደር ሳይሆን የተወሰኑ ጎንደሮች እኮ ሊከተሏት ይችላሉ። ከኦሮሞም እኮ አሉ። ያ ማለት ህዝብ ተከተላት ማለት አይደለም። ስለዚህ ማነው ማና ክብሯት? አገሯ እንኳ መግባት የከሰረች ፖለቲከኛ አዳማጭ ያጠ ፍራውል እኮ ነው። ሶፋ ይገዛላት ፍራውል ጠረጴዛና ሶፋ ይገዛላት ፍራውል በራሷ መግዛት የማትችል ቤት መቀየር ማትችል እዛ ተጨናንቃና ተጣባ እየፈሰረ ሊያ የፈራው ላይ አይደለም። ፈርዝ ሸሩንግ የገዛላት ሰውየው ሙቶ በስብሶ ሶፋው ላይ ይሄ ፈርዝ ሸሩንግ ምንድን ነው? ባርባራ ፈርዝ ሸሩንግ በእርዳ የጡረታ ኖ ሶፋው ላይ ሰውየው ሙቶ በስብሶ ተገኝቶ ቤቷ ውስጥ እውነቷ ነው። እንዲ እንደሱ ፈዝሸሩንግ ነው ሶፋ የገዛላት። እኔ አብሬት ነው የገዛሁት ሶፋውን ሊያየ፣ ካሳ እንደ ካሳ ነው፣ ካሳ ነው የተከፈላት እኮ ሞቶ ስለተገኘ። ፍራኦል ታዲያ ሶፋ የገዛላት? ናይን ገዛልሽ አለው ብሎ ነይ ሸመጠጣት። አልገዛላት። አልጋ ላይ ሸንቱን ሸንቶም ብሎ ሞቶ እንደሆነ አውቃለሁ። ኢንሹራንስ ገባ፣ የሪታዋ ኢንሹራንስ። አዎ ኢንሹራንስ ኢንሹራንስ ቴክ ዩ ጋይስ ኢንሹራንስ ይበዛለት ሰውየው። ሰውየው እሷ ከአሜሪካን ስትመጣ ሰውየው ሞቶ ነበረና ገላምጣ፣ የገባሽ መስሏት አስክሬኑን አልፋ ገብታ አስክሬኑ ሲመረመር ነው ስንት ቀን እንደሆነ የሰማችሁ እንጂ ሽታው እንኳን አልተሰማትም። አንጎል አርቀዋት ለቀዋት ነጅዋር፣ ማንም ሳይነካ ተበሳብሳ ስትመጣ አስክሬኑና እሷ ሳይለያዩ ባናቷ ላይ እኮ ነው አስክሬኑ የወጣው። እሷ በከፈተችው በር ጎረቤት፣ ሸጡት ውስጥ እኮ አለች። አስክሬኑ ሲወጣ ውስጥ አለች። ያ እንደዛ ነው የሰማት። ሲጋራጫሽ ሲጋራጫሽ፣ አይሸተውም። ገባሽ? እና እውነት ነው፣ ሬሳ ያልሸተታት እሷ ራሱ ሬሳ ስለምትሸት ነው። እንደዛ ነው ታውቂያለሽ። ሲጋራ የሚያጨሰው ሌላ ሲጋራ የሚያጨሰው አይሸተውም። አንድ አይነት ነው አጠረ ነው ገባሽ? እሷ ጥንብ ስለሆነች ነው። እንትና እኮ ተናግራለች። ምስራቅን እኮ ላመጣት ይችላል ተናግራለች ነው ብላለች ቆሻሻ ሌባ፣ ቅዘና፣ አንሶላዎቿ ሁሉ ቢጫ፣ ፓንቷ ልክ ሰው ሲጋራ ሲያጨስ አይደል አፉ የሚጠቁረው እሷ ደግሞ ቂጦ ላይ ቂጧ ላይ ልክ ቀዳዳው ቂጧ ላይ እንዳለ ፓንቶቿ ጥቁሮች ናቸው አሉ ውስጥ አዋቂ በቂጧ ነው እንዲህ ሲጋራ የምታጨሰው ስል ቁጭላ ስትፈሳ ስለምትውል ነው። ስምንት ወር እኮ እንትን ታስራለች። ምንድን ስሙን ጥሩልኝ፣ የእስር ቤቱን በእናታችሁ ወደ አዳማ የሚኬድበት ምንድን ነው ስሙ? ሞጆ? ወደ አዳማ ቃሊቲ ነው እንዴ ቃሊቲ ነው እስር ቤት ያለው እኮ። ኧረ ወደዛ ወደ ወሎ ስትሄጂ ቅሊንጦ። ቴንክ ዩ። ስሙ ይጠፋብኛል ሁልጊዜ። ጊዜ ወደ ሸዋሮ ቤት ሸዋሮ ቤት ይቀርታ፣ ሸዋሮ ቤት እኮ ስምንት ወር ታስራለች ታውቃላችሁ? ስምንት ወር ይሄ ከባሏ በፊት ስንታየው የሚባል ቦይፍሬንድ ነበራት። ከእሱ ጋር ተደባድበው ዕቃ ሰርቀው ስምንት ወር ታስራለች። ከዛ እዛው እስር ቤት ውስጥ በይቅርታ ከስምንት ወር በኋላ ተፈታ። እዛው እስር ቤት ውስጥ የሰራተኛ እንትን ትሰራ ነበር፣ እንጨት ምናምን ይሄ ጩቤ በእንጨት ጩቤ ምናምን ትሰራ ነበር እስር ቤት ውስጥ። የሚገርም ሰው እየሄደ ይገዛ ነበረ የጩቤ። አረብ ሀገር ደግሞ ሽርሙጥና ትሰራ ነበር አሉ። እውነት ነው።

እነዚህ ስልክ የሚደውሉልሽ ሰዎች ግን ምጥተኞች ናቸው። ስሙ በደንብ ስሙ። ስልኬን አጠፋሁት እኮ ኩኒሻ እየተጫወታቸው። አንዴ ልብሴን ላውልቅ፣ እሺ? ደረቴን እያሸው እንዳወራችሁ እኔ የሚዩት ላድርገው። ፍርዬ፣ ተጫወቱ ጭ ለውልቅልሽ፣ እንደ ባርባራ ውልቅልቅ አድርጌ። ከፈለግሽ በፓንት ቁጭ እላለሁኝ። ጣጣ የለውም እኔ ጋር አንጀቷ የመጠጥና አንብርቴን አሳያለሁ ልመጠጥ አልመጠጥ ኔ ንብርቴ ክብ ነው። እ ሽባርባራ ቄጧ ያምራል ብያት ቄጧ ጨርቆ ወጥፋበት ነው እኮ ብላኛለች። ባለፈው ነበር አሰራኋት አምታታኛል አለችም አምታታኛ አሰራት ይኸውልሽ፣ ዝም ብያት ፍርዬ አንድ ነገር እንዳታሚያት እኔም በላይፍ አግኝታኛ አታቅም። አንድ ጊዜ ጎልደን ክለብ የሚባል እኔ ደግሞ ሮዛ ፀጉር ሰር ይመስላኛለች ሞቅ ብሎኛል ድምቅ ነገር ብያለውና

ለማንኛውም በእሷ ምግ ከዛ እኔ ደግሞ እውነትም አልመሰለኝም። ከዛ ቤት እኮ እሱ ደውሎብኝ እከሌ እንዲህ ብሎ ምናምን ስትል ተምታቶ መቼለታ ሊበሉ አይመጡም። ካፌ ነው አስተናገርኳቸውና የዛን ቀንግ አንቺ አንቺ ነሽ በአንቺ ከመጠያ ቤት ይደብለቅ እንደ ብለን ከዛ በፊትም ግን ተጣልታ ነበረ ከሰው ጋር ትነካካለች። በቃ ለኩኝ አዩኝ ምናምን ስለምትወድ ብለን እሷን አሰናበትን። እናንተማ እናንተ ናችሁ በቤታችሁ ማን እንትን ይላችኋል? ክብር የሌላት ክብር እንጂ በስነ ስርዓት እኛም መተው ዛሬ እንግዳችን ናት አደራ ምናምን ብለው እንኳን አያናግሩላትም። አሁን የሆነ ቦታ እንኳን እኔ አሁን የሆነ ሰውን ትንብትኝ እንደ ብዬ ሄደሽ ታናግራለች። ብዙ ጊዜ እዚህ ፍራንክፈርት ተጣልተን የሆነ ሰው ይመጣል ከሆነ ሰው ተጣልቶ እና ጠጋቲና ዛሬ ከላ ይመጣል ወይንም ደግሞ መጥቷላለ ምናምን እስኪ ኧረ ምናምን ነው የምትባባዩ። እሷን ግን አስወጧት ውጪ፣ ውጭ እንግዶቻችን እየገቡ ነው። አትሊስት እኮ ያ ሰው ይጠየቃል ምናምን ተው በቃ ምናምን፣ ወይ ሰላም ተባባሉ ትበልሽ አስወጥተው ለቀቋት። አሪታ ያል እንትናላለ አይሸት መሰለኝ። ልንገርሽ ላትሰማሽ ፍሬ ወጣች እንዲ ኦኬ፣ ሚት ላርገው። አዎ ቆይ ትመጣለች። እንትን ስልክ እንትን ብሎባት መሰለኝ። በጤናዋማ አደለም። ኖ ኖ ኖ እዩ ተዘጋባት። ህይወቷን ቢዘጋ እንኳን አካውንቷ፣ አፏን እንጂ የሚዘጋው አካውንቷ ቢዘጋ ምን ያደርጋላችሁ? አፏን እንጂ መዘጋት ያለበት አካውንቷ አይመስለኝም። ቱ ቢ ኦነስት ገባችሁ። አካውንት ቢዘጋ አካውንት ይከፈታል። አፏን ነው ማዘጋት። እኔ ግድ የላችሁም። እኔ ሺዶን ነው ሚ አታቀኝ። እውነት እንደሷ ልጇ ይሄ ምን ከሷ በምን ትልችል ትለያለች። ትልቋ ሸርሙጣ፣ ትንሿ ሸርሙጣ ወለደች። ቂጧ ይዘጋና ናይፍር ይሄንም አሰማችኋለሁ። ናይፍር ቆይፍር ይገብታለች። ቆሻሻ ሰው ሁሉ ሰው ሁሉ እንዳዘነባት ሰው ሁሉ እንደ እውነት ሰው ሁሉ እንደታመመባት ይግባት። አሰግተ ነው መጣን መስኪ ከምርሽ ነው እኔ እንደውም እውነት ነው የምላቸው፣ እሷን ስደበድባት እሷን ስቀጠቅጣት የአማራና የትግራይ ልጆች የኦሮሞ ልጆች ሞር ተግባቡ። አባቴ ሞት ሞር እንድንግባባ መርዝ ነቻ ነቀርሳ ነቻ እንዳንግባባ ነው፣ እርስ በርሳችን እንድንጠላላ እኮ ነው እሷ የምትሰራው። እውነት አሁን እኛ እሷን ስንቀጠቅጣት በጋራ ሆነን አፏ ተቆላለፍ ቆሻሻ እሷ እኮ ይሄንን ብላ የተናገረች ነች። ገና ይህንን መስራት አለባችሁ። ስማም ውሸታም ልጇ ላይ እየተጠቀመችባት ያለች ቆሻሻ ውሸታ፣ ማንም የማያከብራት ክብረ ቢስ ረሀጥ ይሄን ሁሉ ሰውነቷን ተሰርታ አንድ ወንድ ማስገባት ያልቻለች የወንድ ረሀብተኛ የቆለጥ ማጅራት መቺ ቆሻሻት። እኔ ማ አልኩሽ እኮ ቀጠቅጥሻለሁ። እኔ ፋሚሊዎቼ እንዲሰሙኝ አልፈልግም ብልግና ቃል ስናገር፣ ቱ ቢ ኦነስት ግን፣ አሁን አይሮን ኬር ብዬ ነው። አይሮን ኬር ከክብር አይበልጥ። ተጋሩ አትሳደኝ፣ ነውር ነው፣ እንደዚህ አትበይ፣ ነውር ነው ምናምን ይሉኛል። አሁን ካሁን በኋላ ታያላችሁ። በቃ ምንድን ኮን ኒውዮርክ ትደግፋታለች፣ ፋኒን ታሳድባለች ክዊንዬ ፌቨን ኒውዮርክ የምትኖረው ትደግፋታለች፣ ፋኒን ታሰድባለች። ምን ማለት ነው ማለት? ፌቨን ኒውዮርክ በጣም ነው የምጠላት። አይ አትወዳትም። ፌቨን አማራነች አውቃለሁ። ብዙ ጊዜ ይችኛል እያባላች ብላ ስትሰድባት ነው እንጂ ስትደግፋት አይቻላል አይ አትደግፋትም በእርግጠኝነት። ኒውዮርክ ምትኖር ትደግፋታለች ፋኒም ታስደበዋለች። የምትደግፍ አይመስል አለሽ። ግን ሻ ይቅርታ፣ ልብሴን ሳውላልቅ ምናምን ሸልሻ ወራረኩኝ። ነካ ነካ። ለአድባሯ ለአድባሯ የሚባል ነገር አለ። አይ የሆነ ፌቨን፣ ኧረ አትደግፋትም። ከበፊትም አትወዳትም። የትኛዋ ፌቨን አታውቂያትም እኔ አውቃታለሁ። በፊት አንቺ አንድ እምትያታለች ጀርመን የምትኖረው ቁሽሽሽሻአርጋ የሷ ቢጤናት ምናምን መስሎኝ ነው እኛ ምን አገባን ኩንሻ እንዲያውም እኛ እግዚአብሔር ካለ እግዚአብሔርን አንቺ፣ እንደው ፍራንክፈርትን አትወጁም እንጂ ፍርዬ ብትመጣ፣ ፋኒ ቢመጣ፣ አንቺ ብትመጪ፣ ሰብሰብ ብንል ምን እንደዚህ መቼ ወዳለው ባል አይ ሆነ ጊዜ ለራሳችን ለመገናኘት። ሰው ያገኛትማ። ሰው እንዴ! ሰው ሊያግኝሽ እኮ ሲልሽ እኮ በጣም በጣም እኮ